አሰላሙ አሌይኩም አራክመት ፍራሄ ወረካቱ። በይ እንዴት ናችሁ? ሰላም ነው ወይ? እኔ ያለው አልሐምዱላ ሰላም ነኝ። በያላችሁበት የአለም ዳርቻ በሙሉ ሰላማችሁ ብዝት ይበል፣ ፈጣሪ ክፉ አይንካችሁ፣ ጤናችሁን ይስጣችሁ። አባይ ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው። አላህ ጠበቃችሁ። በያላችሁበት ዲ እንዴት አለፈ ባለ ከኛ ጋ አልሀምዱላ አይከፋም፣ ምንም አይልም መሰለኝ ንእንጨት የት ነው እንዲያለፈ ባይዞ፣ እኔ ዛሬ ሶስት ቀኑ ማድሬ አራት ቀኑ መሰለ ማለት ቀን መሰለ። በነገራችን ላይ አልሐምዱሊላ እንኳን ዝና ላደረሰን እችን ቀን ያላገኟት ሰዎች ብዙ ናቸው፣ ብዙ ሰዎች አሉ። እናም ደግሞ እኛ ደግሞ በጤና ስላሳለፍነው ደግሞ ትልቅ ነገር ነው። በሰው ሀገርም ቢሆን ብዙዎቻችን ደግሞ አንዴ ትኩረት የሰጠሁት ነገር ወይም ደግሞ የታዘብኩት ነገር ቢኖር ለምን ቤተሰቦች ጋር አላሳለፍኩም? ለምን እዚሁ ሆንኩ? እንዲሁም ደግሞ በቃ ለምን ሁሉ ጊዜ ዝኮን ብለን የምናለቃቅስ ሰዎች ብዙ ሰዎች አይቻለሁ። ከዚህ በፊት ሰሞኑ ሰሞኑን ቪዲዮ ሰርቼ ስለማላቅ ነው። ግን እኛ ዝኩነን በሰው ቤት ስናሳልፍ ሰዎች ለብሰው ደምቀው በኢዱ ቀን ኢድ መስለው ሲታዩ እኛ ያልታየንበት ምክንያት በቃ አላህ ስለወሰነው ነው። ቀላል አድርገን ማየት ይኖርብናል ብዬ አስባለሁ። ምክንያቱም ከኛ በታች ያለ ሰው እጅጉን በጣም ብዙ ስለሆነ ማለት ነው። ሶ ይሄንን ተልኮ ስለ ኢዱ ጉዳይ ይበቃናል። ግን መጀመሪያ ያስቀመጥኳቸው ጥንዶች ይዤላችሁ መጥቻለሁ። ዛሬ ደግሞ አዳዲስ ጥንዶች ማለት ነው። አዳዲስ ጥንድ መቼም አይጠፋም አደል፣ ያው ታውቃላችሁ ሰሞኑን ያው የሚነሱት ወይም ደግሞ የሚወሩት ምናምን በቃ ይሆናል አይደል ኦፊሻሊ የሆነው ኢክራም እና ኢሳም ነበሩ ናቸው። አሁንም ግን ለምን እንደሆነ አላቅም ያው የእውነት ላይፍ ስለሆነ መሰለኝ ብቻ እንደዛ መሰለኝ። ግን ያው አለ ያሳካላቸው በሚያወሩት ነገር ምናምን ነገር ያው የእውነት እንደሆነ ነው የሚያሳየው ግን አላህ ያሳምርላቸው አላህ ያሳካላቸው እሷም ከሀገር ውጭ እንደገና ላይፍ ከመጀመር ወይም ትዳር ከመምራት ወይም ደግሞ ከራ ሰው ጋር ከመገናኘት ወይም ደግሞ በነገራችን ላይ ትዳር ዝም ብሎ ገብተን የምንወጣበት አይደለም። አንዳንዶቻችን እንደዛ ነው የምናደርገው። ያን እንዳይሆን እንግዲህ ከምትወደው ኢሳም ጋር እንድትሆን ያው ዱአ እያደረግንላት እንገኛለን። ባይዘ ወይ ብዙ ሰዎች ይወዳቸዋል እኛንም ጨምሮ እና ዛሬ በነገራችን ላይ ኢጃዛ ነኝ ተመቀመጥ ብዬ ነው ቪዲዮ የምሰራው ማለት ነው። እንደ አጋጣሚ ሆኖ ዳታ ከተገኘ በሚል ነው ድምጽ ይሰማል ብዬ ተስፋ አደርጋለሁ። ሰውተኛበት ክላስ ውስጥ ነው ባይዘው ወይ ቪዲዮ የምሰራው ማለት ነው። እና በቃ ማውራት ስለፈለኩ አላህ ያሳካላቸው። ለማናቸውም በጣም ነው የሚያምሩት አብረው ሲታዩ ምናምን ነገር በጣም ነው የሚያምሩት። እሷ ደግሞ እንግዲህ ከፋዘሯ ጋር የምታደርገውን ቻሌንጅ ፋዘሯ ይሄን ያይም አንድ ሚሊዮን ወይም ደግሞ ከዛም በላይ ያለ ሰው የነሱን ማማር ያያል። አንድ ፋዘር ደግሞ እንግዲህ አያውቅም። እንግዲህ ከአንድ ሚሊዮን በላይ ነው የሚበልጠው ማለት ነው ፋዘር። እዚህ ላይ ትኩረት የምሰጡት ነገር ማለት ነው። ስለዚህ ዱ አድርጉላት ከኢሳም ጋር እንድትሆን ያምራሉ። የሚያምር ሰው ደግሞ እንዲ ሲሆን ጥሩ ነው ብዬ አስባለሁ እንደኔ። የእናንተም ሀሳብ ኮሜንት ላይ አስቀምጡልኝ። አግዟቸው ማለት ነው አግዙን ብለው ወደ ሚዲያ ይዞት የመጡት እውነቱን። ስለዚህ አግዟቸው። ዛሬ ግን የመጣሁት ስለ እነሱ ሳይሆን ስለ እነሱን ባወራ ደስ ይለኛል። ያው ስለሚያምሩ ስለምንወዳቸው። ነገር ግን ዛሬ ደግሞ በጣም እጅግ የምታውቋቸው ትዳራቸውን ዩቱብ ላይ የጀመሩ ልጆች፣ እኔ ስማቸውን አላውቅም ከይቅርታ ጋር ማለት ነው። ጋይስ አሁን ላይ አንድ ልጅ አላቸው። ዩቱብንም ትዳር ላይ ነው የጀመሩት ተናግረዋል ከዚህ በፊት ማለት ነው። አሁን ደግሞ በምን በምን እንዲያው ይሄ ዩቱበሮች ወዴት ሄደው የት አግኝተዋቸው እንደተነፈሱባቸው አላውቅም። ኮንታክት ፈጥረው ከቤትም ወጥታ እንደሄደች ነው እያየ ነው ማለት ነው በጣም ነበር መወዳቸው ባይዘው እነሱ ነበር መከታተሉ እና ኢክራም ከመንጣታቸው በፊት ማለት ነው እጅጉን ይቅርታ አለ ድምፁ እና ይሄ እንደዚ ሶፕ የሚሰሩ ዩቱበሮች ቫይራል የሚወጣው እንደዚ ሲሆን ነው ብለው ነፍሶ ወባቸዋል መሰለኝ ኮንታክት ፈጥረዋል ማለት ነው። እንግዲህ ለቪድ ነው ብለን ተስፋ እናረጋለን። በትዳር ላይ እንደዚያ ነገር ሲፈጠር በጣም ነው የሚያሳዝነው። በጣም ያስጠላልም ያሳዝናልም ማለት ነው። ስለዚህ ያልጀመረ ሰው ሲሆን ለመጀመር ነው እንዴ የሚሆኑት ይባላል። እነዚህ ደግሞ በጣም ጥሩ ኑሮ ሲኖሩ ነው የኖሩት። በጣም ደስ ይላሉ። ባይዘው እኔ እነዚህ ቶበሮች ምናምን ነገር ኔ ስማቸውን ሄሄሄ ብዬ አልጠቅሳቸውም መቼም ብዙ ናቸው። እነሱን ከማየቴ በፊት እነሱን ከመጀመራቸው በፊት እነሱን ነበር መከታተለው በጣም ያምራሉ ባይዞ፣ በጣም ነው የሚያምሩት። አንድ ልጅ አላቸው፣ አላህ ያሳድግላቸው። አሁን ግን በጣም በሚያስጠላ ሁኔታ ላይ ናቸው። እንግዲህ ዩቱብ ለመስራት ነው ብለው ብዬ ተስፋ አደርጋለሁኝ። እንደኔ እንደኔ ማለት ነው እንግዲህ እነሱን እንደዚህ ሲሆኑ አይቻቸው አላውቅም በነገራችን ላይ እና የሆነ ፌክ ጠብ እንደሚሆን ተስፋ አደርጋለሁ። ሌላው ነገር ደግሞ አህሙና ነባ ነበሩ ማለት ነው። አህሙና ነባ ያው ፈኪ ጋር ኮንታክት በፈጠሩበት ጊዜ አህሙና ነባ ያው ፒስ ሆነው እየሰሩ ነበር። የሆነ ጊዜ ያው ከፈኪያ ጋር ታረቁና እሷም ወደ ሀገሯ ስትገባ አዝናለሁ ብሎ ነበር የሸኘት። ዛሬ ግን ምን እንደተፈጠረ አላቅም። አብረው አየኋቸው። እውነት ይሄ በፊት ነው ወይስ ያሁን ነው? ብዙ ሰዎች ደግሞ ወደዋቸው ነበር ወደናቸው ነበር ባይዘው ወይ ግን እኔንም ጨምሮ ማለት ነው ያምራሉ። እኛ መቼም ማጣመርና ያምራሉ ለማለት የሆነ አትራክ ለማድረግ ያው ታውቃላችሁ፣ ስራችን ነው በቃ ማጣመር። ስለዚህ ዛሬ ይሄ ነገር አዲስ ነው ወይ የእኔ ጥያቄ ነው። ይሄ በነገራችን ላይ ይሄ ጥያቄ የእኔ ነው። አዲስ ነው ወይም ደግሞ የበፊት ነው? ንገሩኝ እስቲ። አሁንና ነባ ታረቁልበት ያው ከፈኪ ጋር ተስፋ ቆርጦ ተናግሮ እንደገናም ደግሞ በግልጽ አሳይቶን እንዲሄድና ትቶት እንዲሄዴ አሳይቶናል። ከዚህ በፊት ቪዲዮ ሰርቷል። በደንብ አድርጎ ቪዲዮ ሰርቷል። ስለዚህ ነባ ጋር ታረቁ ነው ወይስ? እስቲ ኮሚንት ላይ ያሳወቁኝ። የምር እኔ ማወቅ ፈልጋለሁ። ግን ቢገናኙ ደስ ይለኛል፣ ባይዘው እንዲያውም እኔ ነባ ጋ ሲሆን ነበር ብዙውን ጊዜ የተከታተልኩት፣ ፈኪያ ጋር ሲሆን ሳይሆን ማለት ነው። እንግዲህ ፈኪያ ይቅርታ ተጠይቀው ወይስ እሱ ነባን ህዶ ይቅርታ ጠይቆ ከነባ ጋ መስራት ጀመረ። በነገራችን ላይ ሰሞኑን አላዘር ጋር ነበር እየሰራ የነበረው። አላዘር ከሀገር ልወጣ ነው ብሎ ፍቅረኛውን ጋር ትንሽ ኮንታክት እንዲፈጠሩ እንትን ነበር። ያው ግን ለቪዲ ነው ብዬ ተስፋ አደርጋለሁ። አላዘር ወደ ውጭ አይወጣም ፕራንክ ነው ብሎም ነበር እንደውም። እና ለማናቸውም የነቫንና የማን ነው የአህሙን ጉዳይ ኮሜንት ላይ ያስቀምጡ። እኔ ስለ እነሱ ነው የመጣሁት ማለት ነው። እና ደግሞ ስለምታበረታቱ ላይክሸ ስለምታደርጉ ከልብ አመሰግናለሁ ጋይዝ፣ እጅጉን አመሰግናለሁ። ፈጣሪ በያለንበት የጠብቀን። አትሰስቱ። ለሶብስክራይብ አትሰስቱ። ኧረ የምር ታው ታው አምስት ሺ አስገቡኝና እኔማ እኮ እልም ልበላችሁ ብያችሁ ነው ንበረ። ስለዚህ አምስት ሺ አስገቡኝ ሀገር እንዲገባ ማለት ነው። በተረፈ ባላችሁበት አላይ ጠብቃችሁ ፒስ